ወደ ሶስት ሰዓት ላይ ልክ ከላይ በረ ሶስት ሰዓት ዘጋብኝ መመለስ አልፈለኝ። ወጣሁኝ ወጣሁኝና የሆነ የሚሮራጠው ይሮራጣሉ ማለት ነው ሰዎቹ። ስንሄድ በቃራ እንደዚህ ተኩሶ የተነሳ ማለም ትሄዳላችሁ፣ በቃ በዚህ ሂዱ፣ በዚህ እና እንትን በሉ፣ እዚያ ጋር ግቡ ምናምን ሲሉም እኛ በሰዓቱ ተኛን። ተቆርቁ ነው ተቆርቁሮን፣ የመሰለን እኛ እንደዚህ ለማትረፍ ነው ብለን ተንደርድረን እራሳቸው መኪና ገባል የእነሱ መኪናም እንደሆነ ረብሻ የሚፈጥሩ ሰዎች በመጡበት መኪና። አዎ ከፍት ነው። ከኋላ አንድ አመት ከስድስት ወር ነው እዚያ የቆየ ነው ጫካ ውስጥ ምንም ነገር ሳይፈጠር፣ አመት ከስድስት ወር። ምን ነበር የሚሏችሁ? ትጥቅነው ልንቀየራችን ልንቀየራቸው ነው። ትታጠቃላችሁ አለበለዚያ ያሰብነዋል። እሱን እንሰራለን አብረን ምና ይሆናል እያሉ የት ነበር ስ የምታድሩት? እዚህ ውጭ ላይ ብዙ ጊዜ ዛፍ ነበር። እንዴት አካልል ትንመላይ ነበር እዛ በምትሆኑበት ጊዜ በተለይ ለሴቶች አስቸጋሪ ሁኔታ የንጽህና መጠበቂያ ማግኘት ነው። ያንንስ እንዴት ነበር የምታሳልፉት? የምን ምን ንጽህና መጠበቅ ነበር። ከአንድ አመት ከስድስት ወር በኋላ ምንድን ነው የተፈጠረው? መጨረሻችን ላይ ሰልፍ አሳለፉን። እርቃናችን እናውልቀው፣ ልብሳችንን ካወለቁ በኋላ ሰልፍ አስያዙ። እኔ አጋጣሚ ከአምስተኛ አካባቢ ላይ ነበርኩ። ግንኙነት ከተደረገ በኋላ እንዲ ሲጨቅጭቁ ራሱ በፌሮ ሲወጉት አላስታውስም። ደዝዟል ሰውነት። ምን ያህል ሰው እንደተደረገ ምን እንደተደረገ አላውቅም። በስድስተኛው ቀን ስነቃ እንደመበላ ነው የሚፈስ። እሷ ደግሞ አንድ አካል ስለጎድላት ምንድን አማራጭ፣ የለበስኩትን ልብስ አውልቄ እሷ ነገሮቿን አስሬ ነቁፋ እየጎተትኩ መድ ጀመሩ። እንዳላዝላት አልችላትም። ከዚያ አብረን ናውቆ የምንሄደው አንጅ ነቆተችሻለ፣ ድምፅ ስጥልኝ እንዲሁንን፣ ሁለት ሁለት አካለ ስንኩል ማን ይቀበለናል አልኳት። ምክንያቱም ማንም ቢሆን እንደዚህ ደሜ እየፈሰሰ እንደዚህ የምድር ሁሉ ጨልሞብኝ ነገ ነገ ወዲያ የተሻለ ህይወት አገኛለሁ ብዬ ነገ ነገ ወዲያ ጥሩ ቦታ ደርሳለሁ ብዬ ያሰብኩት ልጅ በቃ መጨረሻው እንደዚህ ሲያምር እንደዚህ ሲሆን በጣም ካፋኝ። በቃ ለወሊውም ማለት ነገ ነገ ወዲያ ስደት ነው የምሆነው። ምንድነው ማድረግ የምችለው? በምን አይነት መልኩ ነው ሕይወቴንስ መጠገ ነው የሚችለው የተደረገው አያቴ ጋር እንዳድግ ቆየው ከአያቴ ጋር እየኖርኩ እየኖርኩ እያለ ስምንት አመት ሲሞላኝ ትንሽ እሷንም ይቸግራታል። እባካችሁ ልጅቷን ለሰው ልስጥ እና ፈልጉልኝ ምናምን ትላቸዋል። እሷ ማለት አያቴ አሉ። በስምንት አመት ያስወጥተው ወሰዱኝ። ከዚያ እሱ የሁለት ልጆች አባት ነው፣ አንድ ሴት እና የአንድ ወንድ እና እነሱን እያሳደኩኝ ልብስ የምሳጥብ የልጆቹን ማለት ነው። ካልሲ አጥባለሁ። ወጥ እንድሰራ ሙያ እንድለማመድ እነሱ እያበረታታችኝ፣ ሴትዮዋ ኢቨን በዓላት ራሱ ሲኖር ምን የሆነ ነገር ሲኖር ለልጆቹ ልብስ ሰርፕራይዝ ይገዛላቸዋል። አውደ አመት ምናምን ሲመጣ እኔ ደግሞ ሴትዮዋ ከምትለብሰው ልብስ ትቀድና ጣጥፋ ጥንጥ እየነበርኩ ብላ በመኪና እንኳን አይሰፋም፣ እቤት ነበር በመርፌ ሰፋው ነበር። እሱን ለብሼ ሄዳለው። ጫማም የተ ወርቁ እየወደቀውን ልጆች ተጠቅሞ የጨረሱትን እሱን ስወትት ምን ስል የበዓልም እንደዚያው እየተማርኩኝ እያለ የሆነ የደረጃ ተሸላሚ ሆንኩኝ እስከ ስምንት ደሎ እስከ ስምንተኛ ክፍል በኋላ የሆነ ስራም እቤት ልብስ የሆነ እየተጎረመስኩ እየጎረመስኩ ስመጣ ስራው እያያዘኝ ትምህርቱም እየያዘኝ እየከበደኝ ሲመጣ ስራዬን ለእንዴት ሙሉ ስሳር አንተ ደላለ አልተኛም ነበር ያረሳት ነበር። ከዚያ ዩኒቨርሲቲ ታስፖርት ያክፍል ጨረስኩ። ከስሮልትም ያው ሶስት መቶ ዘጠና ሁለት አመጣሁ ውጤት። ከመጣ በኋላ ወደ ዩኒቨርሲቲ ተመደኩኝ። ዲፓርትመንት መረጥ በፋርማሲም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 እንደዚህ ያለን ሰዎች ለካ ውስጥም ውጭ የሚተኩሱ የነበሩት እነሱ ናለዋል። ውጭ ላይ ስንል ምንም የትጥቅ ልብስ አለበሱ ከዚ አንደኛው ትጥቅ የለበሱ እዚህ ጋ ግቡ ምክንያቱም እንደዚህ ድብልቅልቁ እየወጣ ነው እንዲህ ህይወታችን ማትረፍ አትፈልጉም ሲለን፣ እሺ ብለን ታርገብገበን ሰው ሁላችን ሰዎች አንድ ላይ ወተን ገባን፣ አንድ ላይ ገባን። በቃ ፍስፍስ አርጉ ይዘው ሄዱ፣ እየከለሉ እየከለሉ ሄዱ። ምንድነው ወደ ጫካው ስንዳረስ ሰውነታቸውን መከለል ጀመሩ። ያ ማለት ምንድን ነው? አይናቸው ብቻ እንድትታይ፣ ነገር ግን ሌላ አካላቸው የትንትና ሙሉ ብረት ነገር ነው። ስንገባ ምንድን ነው ኖርማል ወታደር ነበረ። ግን እኔ ምን እዚው ላይ እየቀየሩን ምን ሰዓት እንደቀየሩ አላየናቸውም። ከዚያ የህርን የህርን እያለ ጫካ ስንጀምር መኪናውን፣ ከዚህ በኋላ መኪናን መግባት አይችልም። ውረዱ። በግራችን ዱብ ዱብ እያለ ነው የምንሄዳለን።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 ይርበናል የምንጠጣው ውሃ ስነጣ ደግሞ በለበስ ነው ልብስ እየዘፈዘፍ ነው የውን ምንጭ ነገር እናገኛለን። ወራጇ ዝም ብሎ ቆሻሻ የተንትን የተገደበ ነገር እናገኛለን። እሱን ልብሳችንን እንዘፈዝፍና እንዲ ለመጥለቅም ስለሚቀፍ ልብሳችን ዘፈዝፍና ልብሳችን እየመጨ እየጫምቅነው ነበር እንደዚህ ያንጠፈጥነው ነበር። ልብሳችን እየመጠጥ ነው የምንጠጣው። ከስድስት ወር ከሞላ በኋላ በቃ ስራችንን እንጀምር ይለዋል፣ አንደኛው ማለት ነው። ስራችንን እንጀምር፣ ፕሮሰሱ አልቋል፣ ያቀርነው ጊዜ እስከዚህ ነበር፣ የምንፈልገውን ነገርም ተሳክቶልናል። አሁን ደግሞ እንቅስቃሴን ጀምር ዳይ ምናምን አሉና መጀመሪያ ላይ ልብስ ነው አውልቆ የታዋል፣ ሙሉ ልብሳችን እናውልቀን ነው እንግዲህ እንደንተን፣ ሶስቶቹ፣ የአራቶቹ ተሄድ በኋላ እኔ አምስተኛ ላይ ነበርኩ። በአምስተኛው ሰዓት ላይ ምንድን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 ብርቱካንን ታሪክ ነበር አይተን የተመለስ ነው። ከዚህ ቀደም ብዙ አይነት እንደዚህ አይነት ታሪኮች ተሰርተዋል። ግን ይሄ እውነት ከኢትዮጵያዊነት የወጣ ፍጹም የኢትዮጵያ ውስጥ ይሄ ነገር እስኪ ያጋጥማሉ ብለን እንድናስብ ራሳችንን እንድንጠይቅ የትን ያለ ነው የቱ ጋ ደርሰናል ብለን ያየንበትም ታሪክ ነው። ብርቱካን በጣም ተስፋ የነበራት ለዓላማዋ ታግላ እዚህ ጋር የደረሰች ጎበዝ ጠንካራ ወጣት ተማሪ ነበረች። ከዛ በኋላ ግን የመጣባት ነገር የሚያሳዝን ነው። የመጣባትን ነገር መቋቋም ባልቻለችበት ሁኔታ ላይ ደግሞ ተጨማሪ ነገር ወደ ሕይወቷ መጣ። ያም ልጇ ነው እና ለልጇ ብርቱካን ምን ብላ ይሆን ታሪኳን የምትነግረው ብዬ ሳስብ ነበር። በጣም የሚያስጨንቅና የሚረብሽም ጭምር ነው የእሷም ሕይወት ተበላሸ ስንል እንደገና ደግሞ ህፃን ልጅ ወደዚህ አምጥታለች። የዛ ህፃን ልጅ ተስፋውስ ምንድን ነው? ነገስ የሚመለስለት መልስ ምንድን ነው? ይሄ ልጅስ እንዴት አድርጎ ነው አድጎ ሀገርን የሚረከበው ብለን እንድንጠይቅ የሚያደርገንም ይመስለኛል። የብርቱካን ታሪክ በጣም ብዙ ሴቶች ላይ ያጋጥማል። ግን ደግሞ ይሄኛው የሚዘገንን እና ለመስማትም ለጆሮም ለማየትም የሚቀፍ ሆኖ ነው ያገኘው። ያው ሰው ስትሆኝ ትፈተኛለሽ አንዳንዴ፣ የፈተናም አይነት አለው እንዴት ያለሽ። በቃ በእርግጥ ላያስችል ይሰጥም ይባላል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 አክቲንግ ነው እንዴ የሚያስብል ሁላ። ምክንያቱም ያው ብዙ ሆረር ፊልሞች እንሰማለን፣ ግን የእውነት እውነት እውነት መሬት ላይ የወረደ እንደዚህ በዚህ ልክ የሚሰማ ነውር ሁላ አለ ወይ እስከ ማለትም ድረስ አለና ብርቱካን እንግዲህ ስቱዲዮ ውስጥ ትገኛለች አብረን ቆመን እሺ ከዛ በኋላ ሁሉ ነገር አለፈና ዩኒቨርሲቲ ገባሽ። ዩኒቨርሲቲ ገብተሽ ሁለተኛ አመት ተማሪ ሆነሽ ነው ይሄ ነገር ያጋጠመሽ? እንዴት ነበር? እስቲ ጊዜውን አስታውሽ። ማለት በጣም ነው የሚከብድ። ሶስት ሰዓት ላይ ልክ ከላይ በረ ሶስት ሰዓት ዘጋብኝ፣ መመለስ አልፈልግ እ ወጣሁኝና የሆነ ይሮሯጣሉ ማለት ነው ሰዎቹ።

ትጥቅነው ልን ቀየራችን ትታጠቃላችሁ አለበለዚ ያሰብነዋል እሱ ትንሰራለን አብረን ምን ይሆናል እያሉ። የት ነበር ስምታድሩት? እዚህ ውጭ ላይ ነው። ብዙ ጊዜ ዛፍ ነበር እንዲተፈልል እንትን ላይ ነበር። እዛ በምትሆኑበት ጊዜ በተለይ ለሴቶች አስቸጋሪ ሁኔታ የንጽህና መጠበቂያ ማግኘት ነው። ያንን እንዴት ነበር የምታሳልፉት? የምን ንጽህና መጠበቅ ነው። ስናክ ነበር ምንሉ ከአንድ አመት ከስድስት ወር በኋላ ምንድን ነው የተፈጠረው? መጨረሻችን ላይ ሰልፍ አሳለፉን። እርቃናችንን አውልቀው ልብሳችንን ካወለቁ በኋላ ሰልፍ ሲያዙ እኔ አጋጣሚ ከአምስተኛ አካባቢ ላይ ነበር። ግንኙነት ከተደረገ በኋላ አንዲት ሲጨቀጭቁ ራሱ በፌሮ ሲወጉ አላስታውስም። ደዝንዟል ሰውነት። ምን ያህል ሰው እንደተደረገ ምን እንደተደረገ አላቅም። በስድስተኛ ቀን ስነቃ እንደ ማበላ ነው የሚፈሰው እሷ ደግሞ አንድ አካል ስለጎደላት ምንድና አማራጭ የለበስኩትን ልብስ አውልቄ እሷ ነገሮቿን አስሬ እቅፋን እየጎተትኩ ጀመር የጀመርኩ እንዳላዝላት አልችላትም። ከዚያ አብረን ነው እኮ የምንሄደው አንቺን ነው እኮ ትችሻለ ድምፅ ስትለኝ እንዲሆነን ሁለት ሁለት አካለ ስንኩል ማን ይቀበለናል አልኳት። ምክንያቱም ማንም ቢሆን እንደዚያ ደሜ እየፈሰሰ እንደዚህ የምድሩ ሁሉ ጨልሞብኝ፣ ነገ ነገ ወዲያ የተሻለ ሕይወት አገኛለሁ ብዬ ነገ ነገ ወዲያ ጥሩ ቦታ ደርሳለሁ ብዬ አሰብኩት፣ ትልል በቃ መጨረሻው እንደዚህ ሲያምር እንደዚህ ሲሆን በጣም ካፋኝ። በቃ ለሁሊውም ነገ ነገ ወዲያ እንዴት ነው የምሆነው? ምንድን ነው ማድረግ የምችለው? በምን አይነት መልኩ ነው ሕይወቴንስ መጠገን የምችለው።